ሰላሙ አለይኩም ራህመቱላህ ወበረካቱ። ድና የተከበራችሁ የኢትዮ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ሰላም ነኝ፣ እናንተም ሰላም ናችሁ። እግዚአብሔር ይመስገን። ዛሬ እንደምታውቁ ከቤት ወጣ ብዬ ነው ቪዲዮ የሚሰራው ማለት ነው። አንዳንድ ሰዎች በዙሪያ እያዩ ነው፣ በጣም ነው የሚያስፈራው። ከቤት ወጥቼ ቪዲዮ በድምጽ ነው እንጂ ላኪን ዛሬ ወሳኝ መልእክት ስላለኝ ለእናንተም መልእክቱ ይደርሳችሁ ብዬ ነው። እንዲሁም ደግሞ ለእህቶቻቸው መፍትሄ ካለ ብዬ ነው። እሱ ምንድን ነው ግን፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ስታዩ ማለት ነው። ጉዳዩ ምንድን ነው? ትናንትና ከትናንት ወዳ በዚህ ሶስት ቀን ውስጥ የተለያየ ቪዲዮ ይደርሰናል መረጃ፣ ሪከርድ ምናምን። አንደኛ በስራ ማጣት ምክንያት ያልሆነ ቦታ እየሄዳችሁ እየታገታችሁ ያላችሁ እህቶች፣ እንዲሁም ወደፊት ስራታችሁ በደላላ የምትሄዱ ሁለተኛ ደግሞ ጣፈቻ መሆን አለበት። ዋሊኩም ሰላም፣ እንዴት ነው? አማን ነው፣ ሰላም ነው፣ ሳይ ትቼ ይመጣል እና ምን ላጅ ነው? ሁሉም ደሞ ወርቅ ተሸክማችሁ አረብ ቤት ወርቅ ይሉ ነው። በመጀመሪያ አንዲት እህታችን በዚህ በሁለት ቀን ውስጥ ያለችኝ አርባ ግራም ወርቅ አዲስ ስራ ሂጅ አረቦች ወሰዱብኝና ምን ማድረግ አለብኝ መፍትሄ ካላችሁ ነው የምትለው። መፍትሄ ያለው ሰው ካለ እሷ ማገዝ የሚፈልግም ካለ ኮሜንት ላይ አስቀምጡብኝ መልእክት ያለሁ ማለት ነው። በተረፈ ልላችሁ የፈለግኩት ነገር እኛ መቼም አሁን ያለንበት ሁኔታ በጣም የሚያሳዝን ነው። ስራ ስናጣ የምንወርክበትን አናውቅም። አሁን በቀደም ላይ ሶስት ልጆች ታግተዋል። ሁለት ልጆች የታግተዋል የሆነ መልእክት ስሙ፣ ለመስማት ሞክሩ እና የምላችሁ እህቶቼ፣ ያው ትጠነቀቁበታላችሁ ብዬ ስለማስብ ነው። በምትሄዱበት ስራ ጠንቀቃችሁ ወቁ። ወርቅ ይዛችሁ ደግሞ አዲስ ስራ አትግቡ። ብዙ ልጆችን አሁን ላይ ወላ ላዚም ከአገር መሄድ ያስፈራል፣ ሁኔታው ያለበት ሁኔታ እዚህም ደግሞ በዚህ ልክ የእኛን የሸቃሎችን ገንዘብ መውደዳቸው በጣም ነው የሚያሳዝነው። ስትሄዱ ወርቃችሁን ወይ ልበሱት አንገታችሁ ላይ። ከአንገታችሁ ላይ መቼም አውጥተው አይወስዱትም ብዬ ስለማስብ ነው። ወይም ደግሞ ይዛችሁ ባትሄዱ ባይነኝ ማለት ነው። እና ሀባይቤ ባካችሁን ቪዲዮ ሲለቀቅ መረጃ ስትባሉ ለመስማት ሞክሩ ስሙ። የሚጠቅማችሁን ትይዙታላችሁ፣ የማይጠቅማችሁን ደግሞ አልፋችሁ ትሄዳላችሁ። ብቻ እኛ ለወሬ ብቻ ስናወራ አይ እነዚህ ወረኞች ብላችሁ ባታልፉ ባይነኝ። ብዙ ሰው በሰው ከመማር ይልቅ በራሱ ላይ ሲደርስበት ነው መማር የሚፈልገው። ሞኝ ሰው በራሱ ይማራል፣ ብልጥ ሰው በሰው ይማራል ይባላል እና እህቶቻችን እየሰራችው በሰው ቤት ገንዘባችሁንም አታዘርፉ እናንተም ካልሆነ ቦታ ላይ አትውደቁ። በዚህ ሰዓት ሰው ቤት እንኳን መሄድ በሚያስፈራበት ሰዓት እንዴት በደላላ ስራ ይገባል? አለሁ ዓለም በጣም ከባድ ነው፣ እና ራሳችሁን ጠብቁ ለማለት ነው። ዛሬ የምንገኘው እዚህ ቦታ ነው። አበሾች ታውቁታላችሁ። መቼም ግዴ ያላችሁ ጥሩ ጊዜ እያሳለፍን እንገኛለን። ሀኒቾ ወይ እንዴት ነሽ ጓዴ? አልሐምዱሊላህ በናኔ እንዴት ነሽ አንቺ? የዩስራ ወዳጅ ናት እንግዲህ ካና አንኑ ሀኒዬ የምታስተዋውቅላት ጸጉር ቤት አላት ምናላት የምትለው እሷን ነው። ምን ታያለሽ? በትናንት ነው አልጅሪክ በጭም ሰው አራት ሰምተሻል? አይዋ ወርቅ ዘዋረ ቤት ለሚሄዱት ወላሂ በጣም ያስጠላልና አታድርጉ። እንደዚህ ያኔ ብር ይዛችሁ ወርቅ ይዛችሁ አረቤት እንትን እምት ወይ አለ መግዛት ስራ መስራት አቃተኝ፣ ጭንቅላት የተነካብኝ እያለች ነው። ስለዚህ በሽታ በገዛ እና የት ነን እና ሀባይቢ ራሳችሁን ጠብቁ። አሁን ልጅቷ ስራም ምን እንዲያሰራ ሞራ ባ በጣም ደክሞ ባታል። እዚህ ጋር አሁን ሲመሽ በጣም ያምራል። ካመሸን እንቀርጽላችኋለን። በሽት አስተምጡ፣ በራሳችሁ ጊዜ። አዎ ንዴቱ በነገራችን ላይ አላግባብ አንድ ብር ራሱ ቢጠፋ ይሄን ሌና ሰላም ይነሳል እና ሰላማችሁን በራሳችሁ ጊዜ አትጡ። ይሄን ይመስላል መልእክታችን። እየሰማችሁ ለወዳይ ለዘመዶቻችሁ ሸራ አድርጉ ላለሁኝ እና ሀባይቤ ካልሆነልን ያለንን ይዘን ወደ ሀገራችን መግባት ነው። ሀገራችንን ባያስገባም እንጂ ያለ የሌለ ንብረታችሁን እያያዛችሁ አረቤት እየሄዳችሁ አረቦች፣ ምን እንጃ አሁን ላይ እነሱም ይመስለኛ ደህይተዋል። አሁን በቃ እኔ እንኳ ማውቃቸው ወላሂ ለአዚም ወርቅ ተወሰደብን የሚሉ አራት ልጆች አንዷ እንደውም ራሷን ሁሉ እስከ እስከመሳት ደርሳለች። ብቻዋ ነው ሁሉ እያወራች ነው ያለችው፣ ከመጎዳቷ የተነሳ ማለት ነው። እኔ ራሴ አንድ ቀለበት ቢጠፋብኝ አስባችሁታል? እንዴት ሆኖ እንደሚገኝ ይሄ ገንዘብ እናውቀዋለን ሁላችንም። እና ገንዘባችሁን በአጥብቃችሁ ያዙ። መልበስ ካልቻላችሁ ደግሞ ሁነኛ ሰው ጋር አስቀምጡት። ሁነኛ ሰው ባይኖር እንኳ ሽጣችሁ ብራችሁን ባንክ አስቀምጡ እንደ ኔ። ይሄ ነው የሚሻለው። እህቶች ተጠንቀቁ። አንቾ እንዴት ነሽ? ማርያም አለሁልሽ ነው አሁን እኛ እዚህ ማሎና አለ ከመሽም እዚህ ሀገር መኖር በጣም ነው ያስጠላኝ። እሺ ኢትዮጵያስ መሄድ ስታስቢ ምን ይሰማሻል? ያሳስቡ ለይ በቃ ያኒ አገሩ በጣም ያኒ ጦርነቱ በጦርነቱ ምክንያት በጣም የሚያስጠላ ስለሆነ በዛ ምክንያት ብቻ መሄድ እንትን ለመሄድ ያስጠላሻል። አዎ እና አሁን የሆነው ይሆንና ሀገራችን ገብተን እንየው እስኪ ደግሞ እንዴ እንሄዳለን። ኮሜንት ላይ ቲክቶክ ላይ ኮሜንት ላይ አትምጭ ነው ኢትዮጵያ ያሉ ሰዎች። ምክንያቱም አብዛኛው ስንት ወደ ከመቶ ሚሊዮን መቶ ሰላሳ ሚሊዮን ገብቷል አሁን ላይ ማን ከዛም በላይ ሆኗል። እና ያ ሁሉ እየኖር አይደል እንዴ

ሰማለሁ እንጂ ይኸውልሽ፣ ሞኝ ሰው በራሱ ይማራል፣ ሞኝ ሰው ብልጥ ሰው ከሰው ይማራል። እኛ ሁን እንዳልኩት የምንመገው ቪዲዮ ላይ ብዙዎቻችን ከሰው ከመማር ይልቅ በራሳችን ላይ ሲደርስ ነው የምንማረው። የራሳችን ላይ ችግር እስከሚደርስ ድረስ ግን ምን መሆን ያለብን መጠንቀቅ፣ ምንችለውን ያክል ያለ እርግጥ፣ በመድኃኒት ከሆነ የሚያደነዝዙት በጣም ከባድ ነው በተኙበት እየገቡ በአሁኑ ሰዓት በጣም ከባድ ነው። ከባድ ነው እንግዲህ፣ ለእህቶቻችን እስኪ መልእክት ካለ ዛሬ መድረኩ ለጤትሻለ ሁን ላይ ለእህቶች ልል እምፈልገው ራሳችሁን ጠብቁ። ወርቅ ይዛችሁ ያኔ አትንቀሳቀሱ ነው የምለው። ብር ይዛችሁ በብዛት አትንቀሳቀሱ። በቃ የሆነ አገር ልካችሁ ወይ መሬት አስገዙበት። ገብቷቸዋለ መሬት ወይም ቤት የሆነ ነገር በቃ እንዲገዛላችሁ አድርጉ እንጂ እናንተ በኪሳችሁ ብር እራሱ በቃ ከአምስት መቶ ብር በላይ አትያዙ፣ ብር እንኳን ማለት ነው። ሌላው ቀርቶ እንኳን ወርቅ ምን ሊያደርግላችሁ በኋላ? ምክንያቱም ትጸጽታላችሁ በገዛ ገንዘባችሁ ነው በሽታ የምትገዙት ማለት ነው። ያኔ ትታመማላችሁ፣ ተናዳችሁ ሲጠፋችሁ ትቀውሳላችሁ። ብዙ ነገር አለው። ስለዚህ ብዙ በሽታ ነው የሚያመጣባችሁ። እና ስለዚህ እዚጋ ጥንቃቄ አድርጎ ነው የምለው። አሁን የትናንትና የቱ ልጅ ስራ መስራትም አልቻልኩም ስራ መግባትም አልቻልኩም አለች። በአሁን ሰዓት ደግሞ ልንፈልገው መታገት አለ። ገብቶሻል? አዎ። በቀደም እንትን ላይ የተሸዋ ፎቶ ምናምን ፖስት ልጅቷ እኔ ጋር ደውላ ጠለብ ነበረኝ። እህቶቿ ታግተውባት እንደገና ቁጥር የእብራሂም ቁጥር ሰጠኋት። እነሱ ናቸው እኔ ጋር ነው ቅድሚያ ምሽጋለ ራሱ ስተለቋለ ራሱ ቤቱ እንትን ማለት ነው ሲጀመር በደላላ ስራ አለአሄዱህነታችሁን ዛችሁ ተቀመጡ፣ ወላሂ የሚሻለው ነው። አሁን ላይ ከመታገቱ በስተጀርባ በጣም ጭንቅላት ላይ ተጽዕኖ የሚፈጥሩብን የምናያቸው ነገሮች ይኖራሉ። ጭንቀቱ አለ። በሰው እጅ መያዝ ከባድ ነው። በመንግስት መያዝ ችግር የለውም። መንግስት ሾርጣ ነው የሚይዘው። ሾርጣ ይዞ ሀገር ነው የሚያስገባ። በሀራሜ እጅ መያዝ ግን በጣም ከባድ ነው። አንዷ ልጅ እንዲያውም ፌን ትነቅላብናለች ምናምን እያሉ ነበረ። ያው አልহামዱሊላ ሆኖም ከፍለው ነው የወጡት ተለዛው ያላቸውን የሌላቸው ሊሰሩ ሄደው ማለት ነው እና ብዙዎቻችሁ ባካቹ በአሁኑ ሰዓት ላይ ስራ የለም ባለው መብቃቃት ሀገራችን ገብተን ለምን ጉልት ሰርተን አንኖርም የሰው የሰሊ በህይወት ካለ ምንም አይደለም በስማረባ ሀገር እኛ አልተወለርንበትም ኖርንበት ልንለወጥበት ያለለት ከለወጠ ያላለለት ደግሞ ጤናውን አጥቶ ነው እኛ በጤናችን እንድንገባ ራሳችን ነው መጠበቅ ያለብን የባትእናሀን ዩቲዩብ ቻናል አለሽ አይደለ? አዎ፣ ዩቲዩብ አለኝ። እስኪ ታች ሊንክ አስቀምጥልሻለሁ። ምን ትያቸዋለሽ? አበረታቱኝ እንግዲህ እንልወዳለሁኝ አፈምሱኝ ስም እስክራይ ወላሂ እንደጋገፍ ነው የምለው። ደገፍ አድርጉኝ። ወ ወገናቸው አይደለም ዩቲዩብለን ካምፓኒ ነው መቼም ወላሂ እናጎቁመዋል። ዲፍረንት ይኸው እየቀረጽ ናቸው። ደገፍ አእንግዲህ ድፍረት ነው ድፍረት ትጠላላችሁ። መቸሚኛ ነገር እንዲያበሻኩ አይናውጣ የለም እኔ ድፍረት ድፍረታችንን ወደውበሚድፍረታችንን ወደዋላ ግ ከልክ ያለበ ህገ ወት ስራዎችን አለ መስራት ነው። ሌላ ብንያዝ ነው ምንደባ ራሳችሁን እየጠበቃችሁ ስራ ካጣችሁ ደግሞ ተስፋ መቁረጥ ሳይሆን ስራ መፍጠር። አሁን ላይ ማሻላ ሚዲያ ይከፍላል። በየሚዲያው መንተፋተፉ አይከፋም። ያረፈ ስራ ጠለቦች መጥተው መጥተው ብዙ ህቶች ተዘጋግቶባቸዋል። አላህ እርዝቃችሁን ይክፈትላችሁ። የእናንተ ርዝቅ ሲከፈት ነው እኛም የምንሰራው ሁላችንም ርዝቅ አላህ ይክፈትልን እንላለን።